ሰላሙ አሌይኩም ወራህማቱላህ ወበረካቱሁ። ቤተሰብ እንዴት ናችሁ? ደረረች ደረነኝ። አልሐምዱሊላህ። ዛሬ እንግዲህ ከዛሬ ሞታ ብቻዬን ስመጣ ምናምን ነበር። ዛሬ እንግዲህ ከውድዋ ልጄ ጋ መጥቼ እንግዲህ ማለት ነው ማለት ነው ወያቸው እንደናችሁ ባያችሁ። ግቢያችንም ይኸው እንደምታወት ጨሌ በጨሌ ሆኗል፣ በያቸው ማሬ። አፈር አራት ፈሪ እንዲህ ቪዲዮ ስራ ብታይ በጨጭቀ ነው እያለኝ ማለት ነው። አሁን ካሜራው ሲቀርብ አፈርኩ። ና ናችሁ፣ ሰብስክራይብ አድርጉ በያቸው። በቃ ሰብስክራይብ አርጉ ያቸው፣ ሸር አርጉልን በያቸው። በያላችሁበት ሰላማችሁ ብዙ ትበል በያቸው። ላሁበ ሰላም፣ ፍቅር ለኢትዮጵያ ከወዝ እና በበቀ በድጋሚ ቪዲዮን ከወደዳችሁት አ ከእናቴ ጋር ከእናቴ ጋር እመጣለሁ። ተማሪ ነሽ? ምን ትማራላችሁ ግን

እና ምን ታያቸው አለሽ? ተመልካቾችን እና እዛ ሁና ያሉት አሁን እነሱ ያውሻል ኮሜንትም ይጽፉልሻል። እና አሁን የአንቺ ምን ምን እንዲ ነው የምታያቸው? ምን ላይክ አርጉልን አርጉልን የኔ ወዲ ቻናላችንን አሳድጉልን ባያቸው። ቻናላችን አሳድጉልን። እናቴ ጋ መጣለሁ ባያቸው። እናቴ ጋ መጣለሁ የኔ ወዶች ባያቸው። የኔ ውዶች አዎ፣ እናንተም ሰላም ሀገራችሁ ያብቃችሁ በያቸው። እናንተም ሰላም ሀገራችሁ ያብቃችሁ በሰላም ኑ ቶሎ በያቸው። በሰላም ኑ ቶሎ አዎ። እና እናንተም ልጆቻችሁ እንዲያንቺ ልጆች እንዲያንቺ ልጆች ያላቸው ሰዎች አሉ፣ አሁን እዛ ማለት ነው። ለነዛ ምን መለክታለሽ? እናታቸው እዛ ለሆነችባቸው ማለት ነው። አትፈሪያ እናታችሁ በሰላም እናታቸው አንቺ ቆይ፣ ብር ነው የምትፈልጊው? እናሽ ነው የምትፈልጊው? ር ፈልዩ ብር ነው የምትፈልጊው?

እና ለማንኛውም ይሄን ይመስላላችሁ። አዶ ቪዲዮአችንን ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በድጋሚ ሰላማችሁ ይብዛ። የኢትዮጵያ ልጆች ሰላማችሁ ይብዛ። አዲብ አዲብ ታውቂያለሽ? አታውቂም? አዲብ የሚባለው እኮ አዲብ አልተማርሽም? አዲብ አልተማርሽም እንዴ? አዲብማ ተማሪ እሺ። ለሁሉም ነገር አዲብ ያስፈልጋል። እሺ፣ ማሪ አዲብ ተማር። ነግሬሻለሁ። የሚካልሽ ዘጠርሻለሁ ያለ በቡጢ በቡጢ ነው? በቁንጥጫ በየትኛው ላይ ዘጠርሽ? በካልቼው እኔ እኔ እናትዬ በካልሽውማ ኢኒማር ሙዚብኝ እና ለማንኛውም ውዴዎች፣ እየ በቃ እቺን ቅመም የመሰለ ልጅ እየላችሁ ማለት እቺ እንግዲህ ሰብስክራይብ፣ ላይክ፣ ሼር ሰላረጋችሁኝ ትገርማላች፣ አላችሁ እና ወላሂ አሁን ለማንኛውም ዝም ብዬ ቀለድኩኝ ነው የቀረስኳት፣ እንደው ዝጋቂ በቃ አሁን እነሳ። እዚህ ትራ ለየሞኮ አጂብ እኮ ነው ልጅቷ።